ተመልሰናል አድማጮቻችን፣ አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የኒኮ ዊሊያምስን ጉዳይ እንመልከት። የተጫዋች ከባርሴሎና ጋር ስሙ መነሳት የጀመረው አሁን አይደለም፣ ነገር ግን አሁን ደግሞ ባርሳ በዚህ ጉዳይ ላይ ገፋበት ይመስላል። እንመልከተው። አሁን ሊያልቅ የተቃረበ ይመስላል። አንድ የዋትሳፕ ግሩፕ አለ አሉ። የስፔን ተጫዋቾች፣ የባርሴሎና ተጫዋቾች ያሉበት የዋትሳፕ ግሩፕ፣ ላሚን ያማል በብራዚል ያለው ዳኒ ኦልሞ በጣሊያን ኤሪክ ጋርሲያ በዩናይትድ ስቴትስ ፔድሪ በታንዜኒያ እዚሁ ጎረቤት ነው ልክ ያሉ ባልዴ በዶሚኒካን ሪፐብሊክ እነዚህ ሁሉ ተጫዋቾች በጋራ የዋትሳፕ ግሩፓቸው ላይ የተለያዩ ኢሞጂዎችን ይልካሉ የሰዓት ኢሞጂ ምናምን አንዳንዶቹ ኢትስ ዳን ምናምን እያሉ ማለት ነው እና ይሄ ሁሉ ኤክሳይትመንት ያለው ኒኮ ዊሊያምስ ወደ ባርሰሎና ሊዘዋወር ጫፍ ላይ ደርሷል እየተባለ ስለሆነ ነው የባርሰሎና ፕሬዚደንት የስፖርት ዳይሬክተሮቹ በእንደዚህ አይነት ተመሳሳይ ግለት አይደለም ነገሩን እያዩ ያሉት፣ ምክንያቱም ይሄ ዝውውር የራሱ የፋይናንስ ውስብስብነቶች ስላሉት። ነገር ግን የሚጠናቀቅ ዝውውር ግን ይመስላል፣ የሚጠናቀቅ ዝውውር ይመስላል። ባለፈው ክረምት አትሌቲክ ቢልባውንና ባርሰሎናን ያኳረፈ ጉዳይ ነበር፣ ምክንያቱም ዋላ ፖርታ ኒኮ ዊሊያምስን ወደ ባርሰሎና ሊወስዱት እንደሚፈልጉ በግልጽ ይናገሩ ነበር እና ጆኑ ሪያርቴ ይባላሉ የአትሌቲክ ቢልባው ፕሬዚደንት በእግር ኳስ ውስጥ መከባበር በጣም ወሳኝ ነው እና በጭራሽ የሌላ ክለብ ኮንትራት ያለውን ተጫዋች በተመለከተ እንደዚህ በግላጭ አልናገርም። ባርሴሎና ባርሴሎና ያንን የኮንትራት ክብር ነው ናቀው። እኛ እንደሌለን አድርጎ እንፈልገዋለን፣ ተጫዋች እንወስደዋለን፣ የሚል አይነት ዘመቻ ከፍቷል እና ይሄ በፍጹም ትክክል አይደለም የሚል ቅሬታ ነበራቸው። የሚገርመው ምክንያቱ ምንም ይሁን ምን ባርሴሎና የዚህ ክረምት የመጀመሪያ ፍላጎቱ ሉዊስ ዲያዝን ከሊቨርፑል መውሰድ ነበር ይላሉ። ግን መጀመሪያ አካባቢ ከሉዊስ ዲያዝ ወኪሎች በ60 ሚሊዮን ዩሮ አካባቢ ሊጠናቀቅ የሚችል ዝውውር ነው ወይም ሊቨርፑል በ60 ሚሊዮን ዩሮ ተጫዋቹን ሊሸጠው ይችላል ብለዋቸው ነበር። በኋላ ከሊቨርፑል ጋር መነጋገር ሲጀምሩ ሊቨርፑል እኛ ከ80 ሚሊዮን ዩሮ በታች አንሸጠው የሚል በጣም ጥብቅ አቋም ሲይዝ በኋላ ባርሴሎናዎች ወደ ኒኮ ዊሊያምስ ተመለሰ። አሁን እንግዲህ ለምሳሌ ምን ያህል ማመን እንዳለብን አላቅም። ለምሳሌ ከላሚን ያማል ጋር ያለውን ጓደኝነት መልበሻ ክፍል ውስጥ ክሊክ ሊፈጠር ይችላል ብለው ይፈሩታል። ልክ የሆነ ጊዜ ለማን ነው አሰልጣኝ የነበረው ጊዜ ሉዊ ቫን ሀል የደች ክሊክ እና የስፓኒሽ ክሊክ የሚባል እዚህ ጋር ማአት ሰባት ስምንት ራይዚገር፣ ቦሎ ዜንደን፣ ፓትሪክ ክላይቨርት ሮናልድ ደቦር ፍራንክ ደቦር ምናምን አይነት ሆላንዶች ያሉበት አንድ የመልበሻ ክፍሉ ክፍል አለ። ከዛ ደግሞ ኤንሪኬ ፊጎ ስፓኒሽ አይደለም ግን አዶፕትድ ካታላን ና የሚባል ነው። ስለዚህ እሱም እዛ ቡድን ውስጥ አለ። ጓርዲዮላ፣ ኤንሪኬ፣ ሌሎቹም ተጫዋቾች ደግሞ አንድ ዙቢዛሬታ ምናምን ያሉበት ደግሞ አንድ ክሊክ አለ። ይሄ ደግሞ የቡድኑን ውህደት ጎርቶታል የሚል እምነት ነበራቸው። በኋላ ኦቨርማርሽም ተጨመረ ሌሎችም ሆላንዳያን ተጫዋቾች ነበሩበት እና አሁን ሁለቱም የሚታወቅ ጓደኝነት አላቸው። ይሄ አንድ የሆነ ክሊክ እንዳይፈጠር ሚል ፍርሃት ነው። በኋላ በነ ሜሲም ዘመን ነበር የላቲኖቹ የስፔኖቹም የአውሮፓዎቹ የተባለ እንዲ እንዲህ አይነት ክፍፍል ነበር። ግን የሉዊስ ዲያዝ ኦፕሬሽን በጣም ውድ ሲሆንባቸው ተቀዛቅዘው ወደ ነበረው ዝውውር ተመልሰዋል። ኒኮ ዊሊያምስን ወደ ማስፈረም ግን ኢኮኖሚያዊ ምክንያቶች ብቻ አይደሉም ያሉት የእድሜ ምክንያትም አለ። ለምሳሌ የላሚን የኒኮ ዊሊያምስ ውል ማፍረሻ 60 ሚሊዮን ዩሮ ነው። 58 ሚሊዮን 60 ሚሊዮን ዩሮ ድረስ ሀያ ሁለት አመቱ ስለዚህ ረጅም ኮንትራት መስጠት ስድስት አመት ውል መስጠት ይችላሉ። አሁን እየተባለ ያለውም የስድስት አመት ውል ይሰጡታል እስከ ሁለት ሺ ሰላሳ አንድ ድረስ ይፈርማሉ። ስለዚህ የስድስት አመት ኮንትራት ማለት ነው እና በስፔን በላሊጋ የገንዘብ አወጣጥ ህግ የሚሆን በዩኤፋ የገንዘብ አወጣጥ ህግ ላይ ገንዘቡ አሞርታይዝ ስለሚደረግ ይህንን ስልሳ ሚሊዮን ለስድስት አመት ነው የምታከፋፊው። ስለዚህ አስር ሚሊዮን በአመት እንደማለት ነው። ሉዊስ ዲያዝ ቢመጣ ግን በእድሜው ምክንያት አሁን በቅርብ ጊዜ ሀያ ዘጠኝ አመት ይሆነዋል ከአራት አመት በላይ ኮንትራትም 80 ሚሊዮን ከፈልሽ የአራት ዓመት ውል ሰጠሹ ማለት በየአመቱ 20 ሚሊዮን ማለት ነው። በጣም ድራማዊ ልዩነት ነው የሚያመጣው። የባርሰሎና ፋይናንስ ላይ አሞርታይዝ ሲደረግ እንደዛ ነው የሚደረገው። ምክንያቱም የተከፈለው የዝውውር ገንዘብ ተጫዋቹ ለፈረመበት ኮንትራት አመት እድሜ ወይም የኮንትራቱ የአመት መጠን ስለሆነ የሚካፈል ስሌቱ እንደዛ ነው። ስለዚህ 22 ዓመቱ ነው ለባርሰሎና ለአስር ዓመት መጫወት ይችላል። ግን በኢኮኖሚያ ምክንያቶችም አሁን ለባርሰሎና ከሉዊስ ዲያዝ ይልቅ ትኩረታቸውን ወደዚህ አድርገዋል። ሶስት አራት አማራጮች ነበሯቸው ይባላል ማርከስ ራሽፎርድና ራፋኤል ሊያዮም እስከ አራት እስከ ፕላን ዲ ድረስ ሄደው የዚህ ባይሳካ የዚህ እያሉ አሁን ወደ ፕላን ቢድ የተመለሱት ግን የባርሰሎና ሰዎች አሁን ወደ አርሰናል ቢሄድ፣ ወደ ባየር ሚኒክ ቢሄድ፣ ወደ ሌሎቹ ፈላጊ ክለቦች ቢሄድ የሚከፈለውን ደሞዝ ልንከፍል አንችል ኢቭን ብንከፍለህ እንኳን ወይጅ ዲፈራል የሚሉት አለ። ለምሳሌ አንድ ተጫዋች በዚህ አመት አስር ሚሊዮን ነው ሊከፈለው ይችል የነበረው። ግን ብዙዎቹ የባርሴሎና ተጫዋቾች ደግሞ አድርገዋል እንደዚህ። አሁን ባርሴሎና በዚህ አመት አስር ሚሊዮን ለእናንተ ሊከፍል ስለማይችል በቀሩት አመታት የተቀረውን እንክፈላችሁ፣ እየጨመረና ለዘንድሮ ስድስት ሚሊዮን ይከፈላችሁ፣ የተቀረውን አራት ሚሊዮን ደግሞ የሚቀጥለውን አመት 11 ሚሊዮን ከዛ በኋላ 11 ሚሊዮን ከዛ 11 ሚሊዮን በዚህ አይነት ካልኩሌሽን ወጅ ዲፈራል ይባላል ልክ እንደዚህ እያደረገን እንከፍላቸዋለን ምናምን እያለ ነው እስካሁን ድረስ የኢኮኖሚ ችግሩን ሲያስታመም የቆዩ አሁን አርሰናል በዝውውሩ ላይ ብዙ መግፋት ያልፈለገበት አንደኛው ምክንያት የሚጠይቀው ደሞዝ በጣም ብዙ ስለሆነ ነው 300 ሺህ ፓውንድ 250 ሺህ ፓውንድ ምናምን ነው የሚጠይቀው መጀመሪያውኑ ፍርሀት ነበር ባየር ሚኒክም አካባቢ ይሄ ስጋት አለ ምክንያቱም ከፍሎሪያን ቪት የፍሎሪያን ቪትስን እንኳን ልጁን ቢስላላቸው ነው ግን አንዱ ፍርሃት የነበረው የደሞዙ የተጫዋቹ የዝውውር ዋጋም ውድነት እና ደግሞ የሚከፈለው ደሞዝ ከፍተኛነትም ነው። ባርሴሎና ይህንን ሁሉ አጤንና መጨረሻ ላይ ዝውውሩን ለመፈጸም ጫፍ ላይ ጫፍ ላይ ደርሷል። አሁን ችግሩ በአትሌቲኮ ማድሪድ በአትሌቲክ ቢልባውና በባርሴሎና መካከል መግባባት ስለሌለ አንዴ ነው የሚከፈለው አይደለም የሚለው ወሳኝ ነው። ምክንያቱም በስፔን ተጫዋች የውል ማፍረሻ ገንዘብ ተጫዋቹ ራሱ ነው ባንክ ሄዶ ገንዘብ ዲፖዚት የሚያደርገው አሁን ዮሃን ጋርሲ የሚባለው ግብ ጠባቂ የላሊጋ ሜቢ የአመቱ ምርጥ ግብ ጠባቂ ሊሆን ይችላል። በአምስት የአውሮፓ ሊጎች ሁለተኛው ብዙ ሙከራ ያዳነው ግብ ጠባቂ ነው። 25 ሚሊዮን ዩሮውን ራሱ ነው ዲፖዚት ያደረገው ገንዘብ ኬት እንደሚመጣ እናውቃለን። አሁን ባርሳ ይህንን በአንድ ጊዜ መክፈል አይፈልግም። ኦልሬዲ 25 ሚሊዮን ከፍሏል። 60 ሚሊዮን ሚከፍል ከሆነ 85 ሚሊዮን ማለት ነው በአንድ ክረምት። አፕፍሮንት በአንድ ጊዜ ይህንን ያህል መክፈል ብዙ ነው። ስለዚህ ከአትሌትኮ ማድሪድ ጋር ከአትሌቲክ ቢልባኦ ጋር ተደራድረው ልክ አሁን ዙቢሜንዲን አርሰናል ለማምጣት የውል ማፍረሻው ስልሳ ቢሆንም ከዛ በላይ ከፍለው ግን በተለያየ ኢንስቶልመንት ለመክፈል ተስማምተዋል ሲባል ትናንት እንደነበረው አይነት በተለያየ ምዕራፍ መክፈል ማለት ነው። ግን በሁለቱ ክለቦች መካከል ብዙ ስምምነት የለም። በተለይ ባለፈው አመት በሄዱበት ርቀት ሁለተኛ፣ እንዳልኩት የደሞዝ ጉዳይ ቀላል ጉዳይ አይደለም። ዘጠኝ ሚሊዮን ዩሮ አካባቢ ይከፈሏል ነው የሚባለው። አሁን ባርሰሎና ይህንን ለማድረግ እያስወጣቸው ያሉ ተጫዋቾች አሉ። ለምሳሌ አንሱ ፋቲ ወደ ሞናኮ መሄዱ አይቀርም። አሁን ድረስ አላለቀም ግን ፋቲ አስር ሚሊዮን ዩሮ ነው የሚከፈለው በአመት። ከባርሴሎና ከፍተኛ ተከፋዮች አንደኛው ነው። ያኔ ብዙ ተስፋ እሱ ላይ ስለነበር አስር ቁጥር መለያ ሲሰጡት፣ ትልቅ ኮንትራትም ሲሰጡት ትልቅ ተጫዋች ይሆናል የሚል ተስፋ ስለነበራቸው ነው። ቴርስቴገንን ለማስወጣት በኋላ ጥቂት እናነሰዋለን። በጣም ከፍተኛ ዘመቻ ነው የተከፈተው። ባርሴሎና እንደዛ ነው የሚያደርገው። የሆነ ጊዜ ዲዮንግ ላይ አድርገው ነበር። እንደዛ ወደ ማንቸስተር፣ ወደ ቼልሲ፣ ወደ ሌላ ክለብ እንዲሄድላቸው ያልተከፈተበት ዘመቻ አልነበርም። አንድ ጋዜጠኛ ተጠርቶ እንደውም ና ኮንትራቱን ኢ ተብሎ የሚከፈለው ደግሞ ስንት እንደሆነ ኮንትራቱን ሁሉ አይቷል። አያደርግም ክለብ የኮንፊደንሻል ሚስጥራዊ መረጃ ነው፣ ግን ሊያስወጣች ሲፈልግ ይህን ባርሰሎና እንደዚህ በፋይናንስ ችግር የቃተተ እሱ ግን ሀያ ሚሊዮን ምናምን ይከፈለዋል የተባለ ይዘገብ ነበር። የእሱ ጥፋት አይደለም። ማንም ተጫዋች ምንም ቢከፈለው የተጫዋጩ ጥፋት አይደለም። ይህን ያህል እየተከፈለው የሚል ምክንያት ማቅረብ ትክክል አይደለም። ክለቡ ነው ያን ኮንትራት የሰጠው። የመጨረሻ አቃሽም ትንታኔ ይመስለኛል ይህን ያህል እየተከፈለው ማለት ክለቡን የከፈለው ለተጫዋቹ ኦኬ አምኖ ነው። ዴሊቨር እንዲያደርግ አምኖ ነው። ግን የተጫዋቹ ጥፋት ግን አይደለም። ይህን ያህል ከተከፍሎበት ሲባል የተጫዋቹ ጥፋት አይደለም። አሁን እንዲሆን ግንም ልክ እንደዛ ዋክበው ለማስወጣት ነበር የሞከሩት እና አሁንም ቴር ስቴገን ላይ አይንን እየደገሙት ነው። ግን ዋናው ምክንያታቸው ደግሞ እንዲህ አይነት ዝውውሮችን ለማጠናቀቅ ትንሽ የፋይናንስ ስፔስ እንዲሰጣቸው ነው። በጣም ጥሩ ተጫዋች ነው። ምንም ጥያቄ ያለው አይመስለኝም። ለብዙ አውሮፓ ክለቦች የመጀመሪያ አሰላለፍ ውስጥ ተካቶ መጫወት የሚችል ነው። ግን እኔ ግራ የሚገቡኝ ነገሮች አሉ። ይህንን ዝውውር በተመለከተ የቱ ጋር ነው የሚጫወተው የሚለው ራፊኛ ላያሸንፍ ይችላል በተለያየ ምክንያት። ግን የባሎን ዶር ሲዝን ያሳለፈ የሚያስደንቅ የውድድር ዘመን ያሳለፈ ተጫዋች ነው። ኒኮ ዊሊያምስ የሚጫወትበት ቦታ ራፊኛ የሚጫወትበት ቦታ ነው ራፊኛ የሚጫወትበት ቦታ ነው። እንዴት ነው የሚያደርጓቸው? ላሚን ያማል በቀኝ በኩል ጀማሪ ነው። በግራ በኩል ራፊኛ እስካሁን ድረስ ጀማሪ ነበር። ኦኬ። አሁን አንዳንድ ሰዎች እንደ ፔጄ ሊያደርጉ ቢሆን ስ በጣም ቶሎ ቶሎ ቦታ የሚቀያየሩ ሶስት የማጥቃት ተጫዋቾች ምክንያቱም ሌቫንዶቭስኪ አሁን በቅርብ ጊዜ 37 ዓመት የሆነዋል ብዙ ላይ ጫወት ይችላል ከዚህ በኋላ ስለዚህ ሶስቱ ቶሎ ቶሎ ቦታ ትሮሮቴት የሚያደርጉ አስር ተጫዋቾች ሶስት የማጥቃት ተጫዋቾች ቢያደርጓቸውስ የሚሉ አሉ። ታስታውሺ እንደሆነ የዳኒ ኦልሞ ምዝገባ ቶሎ አልተጠናቀቀም እንደሚታወቀው እና ደግሞ በኋላ እንደመጣ ተጎዳ። ስለዚህ አንዚ ፍሊክ ራፊኛን አስር ቁጥር አድርገው ከአጥቂ ጀርባ አድርገው ተጠቅመበት ነበር። ስለዚህ ራፊኛን ወደዛ ቦታ ማምጣት ወይ ደግሞ ላሚኒያ ማልን ወደ ሴንትራል ቦታ ማምጣት ከቀኝ። ምክንያቱም ላሚኒያ ማል ድሮም ቢሆን የፍጥነት ተጫዋች አይደለም፣ የቴክኒክ ተጫዋች ነው። ስለዚህ ልክ በፊት ሜሲ ላይ እንዳደረጉት ሜሲ የቀኝ ክንፍ ፈጣኔ ክንፍ ተጫዋች ነበር፣ በኋላ ወደ መሀል አመጡት እና የዓለም ምርጡ ተጫዋች ሆነ ወደ መሀል ሲመጣ። ላሚኒያ ማልም የአይነት የፕሌ ሜኪንግ ችሎታ ያለው ተጫዋች ስለሆነ ድሮም ቢሆን የስፒድ ተጫዋች አይደለም ቀኝ ላይ ብታጫውቹም ለምሳሌ እንደ ኒኮ ዊሊያምስ አይነት ፍጥነቱን መሰረት ያደረገ ተጫዋች አይደለም። የበለጠ የፕሌ ሜኪንግ ችሎታ ያለው የሚደንቁ ፓሶች የሚሰጥ ተጫዋች ነው። ስለዚህ እሱን ወደ ሴንትራል ቦታ ማምጣት ምናምን ይላሉ እንዲሁ በግርድፍ ግን፣ አስራ አንዱን ካየን ለእሱ በትክክለኛ አሁን ባለው ሁኔታ ቦታ ያለው ተጫዋች አይመስለኝም። ምክንያቱም ሌቫንዶቭስኪ እንደዚህም ሆኖ አርባ ጎል አስቆጥሯል። ሌሎቹ በቀኝና በግራ በኩል ያሉ ተጫዋቾች እንዳይነኩ የሚያደርግ በጣም የተዋጣለት የውድድር ዘመን ነው ያሳለፉት። የቱ ጋር የጫወቱታል እርግጠኛ አይደለሁም። አምና ቢሆን ያው ራፊኛን ለማስወጣት እየሞከሩ ስለነበር የራፊኛ ቦታ ላይ ነበር የሚጫወተው ስለዚህ ብዙ ውዝግብ አልነበረም። እና እንዳልኩት ሌሎች አማራጮች ነበሯቸው። ላፖርታ በተለይ የሉዊስ ዲያዝን ጉዳይ ከፉክክሩ የወጡበት ምክንያት ሊቨርፑል እየጠየቀ ባለው ከፍተኛ ደመወዝና አንድም በእድሜው ምክንያት ነው። ሁለተኛ ይሄኛው ተጫዋች ከሌሎች ተጫዋቾች አንድ አድቫንቴጅ አለ። ላሊጋውን በሚገባ ያውቃል። በላሊጋ እየተጫወተ ለአራት አመት አሳልፏል። ሀያ ሁለት አመት ቢሆንም በጣም ልምድ ያለው የሀያ ሁለት አመት ተጫዋች ነው። የአውሮፓ ዋንጫን አሸንፏል ከስፔን ብሔራዊ ቡድን ጋር። ወይ ኮፓ ኮፓ ዴል ሬን ከአትሌቲክ ቢልባው ጋር አሸንፏል። ልምድ ያለው የሀያ ሁለት አመት ተጫዋች ነው። ሀያ ሁለት አመት ወጣት ቢሆንም ግን ልምድ ያለው ተጫዋች ነው። እንዳልኩት ለአሞርታይዜሽን ይመቻል። ስለዚህ በአመት ወደ አስር ሚሊዮን ዩሮ አካባቢ ነው ባርሰሎና ለዚህ ተጫዋች ዝውውር የሚከፍለው ተብሎ የሚታሰበው ካልኩሌት የሚደረገው። ለዚህ ነው ቼልሲ ለአንድ ተጫዋች የስምንት የዘጠኝ አስር አመት ውል ሲሰጥ አንዱ ምክንያቱም አሞርታይዜሽን ስለሆነ። ሌላኛው የማርከስ ራሽፎርድ ጉዳይ ነው። ራሽፎርድን ከውሰት በላይ መውሰድ አይፈልጉም ነው የሚሉት የስፔን ብዙሃን መገናኛዎች። እና ደሞዙም በጣም ከፍተኛ ነው የሚከፈለው ደሞዙም በጣም የባርሰሎናን ዌጅ ስትራክቸር ሊያዛንፍ የሚችል አይነት ስለሆነ ከነዚህ ሁሉ ዝውውሮች አይተው ኒኮ ዊሊያምስን ለማምጣት ጫፍ ላይ ደርሰዋል። የጊዜ የጊዜ ጉዳይ ብቻ ነው። መጠናቀቁ አይቀርም ግን በቶሎ ላይጠናቀቅ ይችላል። ምክንያቱም ችግሩን ለመቅረፍ ተቃርቧል ብለዋል። የዋን ቱ ዋን ፓሪቲ የሚሉት አለ። እነሱ አንድ ዩሮ አውጥተሽ አንድ ዩሮ ለማውጣት አንድ ዩሮ ማስገባት አለብሽ የሚሉት አይነት። አሁን በርስ ባርሰሎና ባለፉት ጥቂት ዓመታት አንድ ዩሮ ለማውጣት አራት ዩሮ ማስገባት አለብን። ስለዚህ ነው የፊውቸር ቲቪ ራይቱን የቪአይፒ ቦክሶችን ገና ቀድሞ የሚሸጠው። የባርሰሎናል ኦዲዮ ቪዥዋል የሸጠው ያን ሁሉ ያገር ያደረገው አራት ዩሮ ካገኘ በኋላ ነው። አንድ ዩሮ ማውጣት የሚችል የአራት ላንድ ነበር። አሁን የአንድ ላንድ ወደ መሆን ተቃርቧል። ግን ተጨማሪ ስራ መስራት አለባቸው ተጨማሪ ስራ መስራት አለባቸው እያሉ ነበር ሀቪየር ቴባስ። ለዛ ነው እንግዲህ ቴርስቴገን ለማስወጣት እየሞከሩ ያሉት። ግን ኒኮ ዊሊያምስ ዝውውሩ ሊጠናቀቅ የጊዜ ጉዳይ ብቻ ይመስላል። ከሌሎች ክለቦች ጋር ጭራሽ እየተነጋገረ አይደለም። እንዲያውም ለሌሎቹ ክለቦች ሁሉ አሳውቋለሁ የሚሉት አንዳንድ ጋዜጠኞች ምክንያቱም ወደ ባርሴሎና ብቻ ነው መሄድ የሚፈልገው።